ሰላም ጤና ሰው ዲቻ ነው። በስፍት ተከታታዮች ፋኖም ሸኔም ሲጠቀምባቸው ነበር ተሽከርካሪዎቹን፣ ሞተር ብስክሌቶችን፣ እንዲሁም መኪኖቹን በቁጥጥር ስር ወይም መማረኩ ተችሏን። እንዲሁም ኋላ ቀር መሳሪያዎቹም ጨምሮ ማለት ነው። ከፍተኛ ኪሳራ አስተናግዶ ራሱን ጨምሮ በምርኮኛም ገቢ ተደረጋለ። እነዚህ ጉዳዮች እንዳሳለን ወደ ቀዳሚ ወዳረግ ነው መረጃችን ቀጥታ የምናልፍ ይሆናል። የክፍለ ጦሮች በሸኒ እና በጽንፈኛው ቡድን ላይ እርምጃ መውሰዱን ተገልጿል። በሰሜን ወሎ ዞን ልዩ ስሙ ጸበለት በሚባል ቦታ በጽንፈኛው ቡድን በመደምሰስ ሞተር ሳይክል ጨምሮ የተለያዩ አይነት መሳሪያዎችን በቁጥጥር ስር ማዋል መቻሉን የሰሜን ምስራቅ እዝ ክፍለ ጦር አዛዥ ኮሎኔል አድን ኢሳቅ ተናግረው ማለት ነው። በተመሳሳይ በሰሜን ወሎ ሀብሮ ወረዳ የህዝብን ሰላም ሲያውኩ፣ መሰረት ልማትን ሲያደናቅፍና ሲያወድም በነበሩ የጽንፈኛ ላይ እርምጃ መውሰዱን የክፍለ ጦሩ አዛዥ ሌተና ኮሎኔል ሚፍታ ገልጸዋል። ጽንፈኛው ቡድን ህዝቡ ዘርፎ ሲጠቀምባቸው የነበሩ ተሽከርካሪዎች በቁጥጥር ስር ማዋሉን የተገለጸው በተለያየ በማዕከሉ እዝ አይበገሬ የክፍለ ጦርን በምዕራብ ሸዋ ዞን ወረዳ ለዘረፋ በሚንቀሳቀሰው የሸኔ የሽብር ቡድን ላይ እየወሰደ ያለውን እርምጃ አጠናክሮ መቀጠሉን የረጅመንት አዘ ሻምበል መልካሙ ሀይሌ ማርያም ተናግረዋል። በዚህም የተለያዩ አይነት መሳሪያዎችና ተተኳሾችን በቁጥጥር ስር ማዋሉ ተገልጿል ማለት ነው። ስለዚህ ቀንቶ ቱሏን ከፍተኛ የሆነ ኪሳራ አስተናግዷል። መንግስትም ህግ ማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። በዛሬ ሁለት ጥቅምት እንግዲህ በቀንቶ ታማል ጥቅምት 25 ሁለት ሺህ አስራ ስምንት ዓመተ ምህረት በተሳካ ሁኔታ ህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። በዚህም ሲጠቀምባቸው የነበሩት ተሽከርካሪዎችን ከመኪና እስከ ሞተር ብስክሌት ድረስ እንዲሁም እራሱን ጨምሮ በምርኮኛ እና በከፍተኛ ኪሳራ ተስተናግዷ ማለት ነው። እዚህ ጋር ተያይዞ እንግዲህ በእጅግ በሚያሳፍርን በሚያሳዝም ሁኔታ ትምህርት ቤቶችን በማውደም የተማሪቹ መጠቀሚያና መገልገያ ወንበሮችን አውድሞ ለአማረሉና በታገልለት ፋኖ ማለት ነው። እጅግ አሳፋሪ ድርጊት እንግዲህ ገማናን እንግዲህ በዚህ መልኩ እየተወጣ እየተጋለጠ ይገኛል። በሰሜን ጦርት ጊዜ ህዋት የፈጸመውን ተግባር ዛሬም ደግሞ ያሳየው ሁኔታ ነው የሚመላክተው። ስለዚህ የአማራሉና የሚባለው ቅቡልነት ወይም ንግድ የተመሰረተበት መሆኑ ማሳያ መንገድ ነው። በዚህ በአማራ ክልል በተለይ የነገር የሚገኘው ፋኖ በተለይ ይህ ካወደማቸው ትምህርት ቤቶች በምስራቅ ጎጃም ዞን ጎንቻ ወረዳ የገንቦሬ ትምህርት ቤት ተብሎ በሚታወቀው ገንቦሬ ትምህርት ቤት ተብሎ በሚታወቀው በዚህ በምን የምንመለከተው መልኩ አውድመውት አቃጥለው ትምህርት ቤቶችን ወጧን ስለዚህ የፋኑን ገመና በግልጽ የምንቃወመው በምክንያት ነው። የአማሬ ሉና የሚባለው ከመሬት የሚወረደው የሚታዩ ተጨባጩ በዝልክ የሚያሳይ ጉዳይ መሆኑ ነው። ወደ ቻና ቢስ ለሰላማችን ዘብ እንቁም። አዲስ የሆናችሁ ሰብስክራ ቤተሰብ የሆናችሁ ደግሞ ላይክ ማድረጋችሁን እንዳትረሱ እንላለን። ሌላኛው መረጃ በተለይ አሁን እየወጣ የሚገኙ በአማራ ክልል በደቡብ ወሎ ዞን ለጊታ ወረዳ ህገወጥ የቡድን ከዝኖት የነበረው መሳሪያን በቁጥጥር ስር ውሏል። በደቡብ ወሎ ዞን ለጊዳ ወረዳ የጥምር ጦር ባደረገው ውጊያ ጠላት ከዝኖት የነበረው የጦር መሳሪያ በጥምር ጦር በቁጥጥር ስር ውሏል። ኋላ ቀር መሳሪያዎችን ማለት ነው እንግዲህ እነዚህ ኋላ ቀር መሳሪያዎች ከተጨባጭ መረጃዎች አንጻር ሲዳስስ ከምንሻና ከአርሶ አደሮችን በመሰብሰብ ነው አርሶ አደሮችን በግዳጅ መሳሪያቸውን በመግፈፍ እንግዲህ ከዝኖት ይገኛል። ፋኑ የሚታጠቅ መሳሪያ ምናምን ዘመናዊ ምናምን፣ እሱ ዘረፋ ነው። ውሸት ነው። ሾው የሚታየው ነው ውስጥ ያለው ይለያያል። ሾው የምናሳየው ሶሻል ሚዲያ የምናሳየው የሆነ ውስጥ ያለው በበርካታ በዘረፋ መልኩ የከዘነው መሳሪያ ነው። ይህን እንግዲህ ጸጥታ ማዋቅሮ በወሰደው እርምጃ መማርኩ ነው የታወቀው። በተለይ ምን ጊዜም የሰላማ አማራጭ አልቀብልም ማህበረሰቡን በመዝረፍና በመግደል እንዲሁም በማሰቃየት እኖራለሁ ብሎ በአማራ ሕዝብ ላይ ጦርነትን ያወጁ ጽንፈኛ ቡድን ያለበት ጫካ በመሄድ በዛሬው እለት በጥምር ጦር ባደረገው ዘመቻ ጠላት የያዘውን እያንጠባጠበ እየፈረጠጠ ሲሆን ከዝኖት የነበረውን ኋላቀን መሳሪያ በልጅ ጠበንጃ በልጅን ጠበንጃ ተብሎ የሚታወቀው እንግዲህ 18 ሶኪስ ጠበንጃ አንድ፣ ምንሽር ጠበንጃ 8 ድንፍተር ጠበንጃ ሁለት፣ ፉል ጠበንጃ አንድ፣ በድምር ወደ 30 የሚደርሱ የተለያዩ ኋላ ቀሪ መሳሪያዎችን በቁጥጥር ስር ማዋሉን የተገለጸው አርጁቴ እንዲሁም በተለያየ ቀጠና የሚገኙ ይህ ጽንፈኛ ቡድን ህግ የማስከበር ዘመቻው መንግስት አጠናክሮ እየወሰደ ይገኛል ማለት ነው። ቢ ቢሰዎች ለአማራ፣ ለኦሮሞ፣ ለትግራይ ይታገላለሁ የሚለው መሬት የወረደው ከእውነታ የራቅ መሆኑን በግልጽ የሚያሳይ ነው። ትምህርት ቤቶች ማቃጠል፣ መሰረተ ልማቶችን ማውደም አይነተኛ ተግባር አድርጎ ይዞታል። መሰረተ ልማቶች የማን ናቸው? የማህበረሰብ ተሽከርካሪዎች፣ የማን ናቸው? የማህበረሰብ አሳፋሪ ጉዳይ ነው። ትምህርት ቤት እስከ ማቃጠል ድረስ እንግዲህ የመገልገያ ወንበሮችን ከማውደም ድረስ የደረሰበት በግልጽ የተመለከተ ነው። ስለዚህ አሳፋሪ በላይ አሳፋሪ ባዕዳ የማያደርገው እንግዲህ በራሱ በልጆቹ ነጻ ወጣሉ እያል መልሶ እየቀበረው የሚገኝበት አንዱ ማሳያ መንገድ ነው። ይህን ደግሞ መንግስት እስከ ፍጻሜው እንግዲህ ይታገላል እስከሚጠፋ ድረስ የመንግስት አንጻሩ ሰላም እስኪቀበል ድረስ ህግ የማስከበር ዘመቻው ተጠናክሮ ይቀጥላል ማለት ነው። በተለይ ሰሞኑን ከተመለከት ነው በአማራ ክልል በተለያዩ ቀጠኖች ህግ የማስከበር ዘመቻውን አጠናክሮ ወስዷን በዝም በደቡብ ወሎ ዞን፣ በማከለ ጎንደር ዞንም የመንግስት ሰላም ጥሪ ተቀብለዋል። ባልተቀበሉት ህግ የማስከበር ዘመቻው እያጸዳ ይገኛል ማለት ነው። ለዛ ነው መንግስት ጸረ ሰላም ናቸው ብሎ የተቸበት በሩን ክፍት አድርጎታ እንነጋገር እንደራደር ስልጣናት ቢሆን ያዙ ስሩ አገርን አልሙን ያለ ይሄ ነው። ተቃዋሚ ፓርቲዎችን ፓርላማ ዛሬ ገብተውን እንደፈለግ የሚፈነጭበት ለዚህ ነው። ለአብነት አብን ተቃዋሚ የአብን ሊቀመንበር የነበሩት እናት ፓርቲ የነበሩት የተለያየ ፓርቲ የነበሩት መንግስት ያቀርብላችን ሰላም ጥሪ ተቀብለው ፓርቲ መሰረቱ፣ ባሸነፉበት ቀጠና ብሎ ወደ ፓርላማ ገቡ። ይህ ስልጣን ዲቪዥን የሚባለው ይሄ ነው። ስልጣን በክፍፍል ሀገር ማልማት። እነዚህ የታጠቁ ወንድሞች መንግስት ክፍት አድርጎታል። የፋኖም የሸኒም የህወሓትም የታጠቁ ኑ ስልጣን ያዙ፣ ሀገራችን አልሙ፣ ምሩ ነው የመንግስት ዋና ዓላማ። እነዚህ ግን ጽንፍ ነው። ክልልን ሀገርን የማውደም አላማና ራዕይ ሰንቆ እየተንቀሳቀሱ ያሉ። ለዚህ ደግሞ መንግስት ህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። በዛሬው ዕለት በሸኒም በፋኖም ከፍተኛ ኪሳራ የተስተናገዱበት ነው። ከተሽከርካሪ እስከ መሳሪያ ድረስ ገቢ የተደረገበት ነው። እንዲሁም ራሳቸው የተሸኙበት ሁኔታ ነው። መንግስት ይቀጥላል፣ ሀገርም ትቀጥላለች። ከዛ ውጭ ግን የምትይዙ ስልጣን አንድም አይኖርም። በነፍጥ የምትይዙ ስልጣን አይኖርም። መንግስት ህግን የማስከበር ዘመቻ ኃላፊነት አለበት። ህዝብን የሰጠውን ስልጣን ኃላፊነት አለበት። ለዚህ ደግሞ ገመናችሁን እናጋልጣለን። ለምንድን ፋኖ ነው የማልደግፍ? ለምን ሸኔ የማልደግፍ? ለምን ውሃትን የማልደግፍ? ስራቸው ተግባራቸው ራሳቸውን ፕሮፋይል ስለሚገልጽ ነው። ይህ ደግሞ በተግባር ያየንበት ነው። ከሚያሳፍረው ህዋት ትናንትና ሰሜን ጦርነት ላይ ትምህርት ቤቶችን ያወደመበት ዩኒቨርሲቲዎችን ያወደመበት ዛሬም ደግሞ ያማረሉና እታገላለሁ ያለው መልሶ ትምህርት ቤቶችን ያቃጠለ የሚገኝበት የሚያሳፍር ጉዳይ ነው። አንደኛ ሁለተኛ ደረጃ ትምህርት ቤት እንግዲህ መገልገያ ወንበሮችን አቃጥሎ መሄድ ይህ እጅግ የሚያሳፍር ጉዳይ ነው። ይህ ብቻ አልበቃም። ከዚህ በፊትም ካምፕ አድርገው ሲሰበሰቡበት በተለያየ ሚዲያ አጋልጠናል። እኛ አይደለንም ይላሉ። መሰብሰቢያ ካምፕ አድርገት ነበር። መንግስት በድሮ እርምጃ ሲወሰድ ትምህርት ቤቱን አወደመው ፀረ አማራ ይላሉ። ካምፕ ያደረገው ማን ነው? ራሳቸው። መኖር ያደርጉት ማነው? ራሳቸው። መንግስት በዚህ እርምጃ ቢወስድ እንዴት እንደዚህ አይነት ሊያስብል ይችላል? ስለዚህ ከስራችሁ ራሱ ይናገራል። ግልጽ ነው። እኛም እናጋልጣለን። ውድ የቻና ቤተሰቦች፣ ለሰላም ዘብ እንቁም። ጽንፍ ዘረኝነት ይውደም። አይጠቅምም። ለሀገራችን የሚጠቅመው እጅ ለእጅ ተያይዘን መገንባት ነው። እኛ ሀብት ሳያንሰን በሰላም እጦት በድህነት ዛሬ ህዝባችንና እንንገላጣለን። ለዚህ ደግሞ እነዚህ ነፍጥ ያነሱት ናቸው። የሀገራችን ሀብት አውጥተን እንዳንበላ እያደረጉ ነው የሚገኙት እነዚህ ጽንፈኞች። አጠቃላይ ዘረኝነት ይውደም! ለሰላም ዘበ እንቆም። በሌላ መረጃ እስክንገና መልካም ምሽት እንዲወላችሁ ከውድ ተመኘው።